ማካፍላችሁ ርዕስ እግዚአብሔር የተናገረውን ያስረክብሃል። በአጭሩ ስታደርጓት ትረከባለ እ ከጎንሽ ያለች ነካ ዕርጌና ትረከባለዛ፣ ትረከባለ። ወጀብ በዝቷል፣ ማዕበል በዝቷል፣ ንፋስ አለ፣ አውሎ ንፋስ አለ። ይኑር። የተናገረ እሱ ብቻ ይሆን? የተናገረች እሱ ብቻ ይሆን? እመነኝ፣ በዚህ ሳምንት ቪዛችንን እንረከባለን። ሶስት ጊዜ እረከባለሁ በ የመጨረሻ ዋው መጽሐፍ የያዛቸው ሰዎች ኢያሱ መጽሐፍ ምዕራፍ 21 ምዕራፍ 21 ቁጥር 43 እንደዚህ ይላል እግዚአብሔር ይሰጣቸው ዘንድ ለአባቶቻቸው የማልላቸውን ምድር ሁሉ ለእስራኤል ሰጠ

ከጠላቶቻቸውም ሁሉ ይቋቋማቸው ዘንድ ዘንድ ማንም ሰው አልቻለም። እግዚአብሔር ጠላቶቻቸውን ሁሉ በእጆቻቸው አሳልፎ ሰጣቸው። ዛሬ ሃያ ዓመት ሙሉ ዕድሜ ልክን ሙሉ እየተከታተለ ያስለቀሰ ድቤ እየመታ አመድ እየበተነ አሸባ እየበተነ አፈር እየበተነ እየረከመህን ዛሬ ጌታ አሳልፈው ይሰጠሃል። እጅ ዘርጋና አሳልፈው ይሰጠኛል በል። አንድ ሰው ይኸው ስሙማ። ይሄ ሰማይን ምድርን የፈጠረ ቃል እውነት ውሸት? ከዛ እንደዚህ ይላል እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ መልካም ነገር ሁሉ እ ሁሉ የሚልሆን ያዟት፣ በቅንፍ ያዟትና መልካም ነገር ከተናገረው ሁሉ ከዛ ተፈጸመ እንጂ ምንም አልቀረም። አጠገባችሁ ያለውን ሰው ትረከባለ ዛሬ አንዳንድ ሰው ዛሬ የኪዳኑን ቃል የተስፋውን ቃል ተወልጃለሽ ብሎሽ ከሆነ መን ታጠብቂ፣ ወይ ሁለት ወይ ሶስት ተከፍቷል፣ ካለ ወይ ሁለት ወይ ሶስት የሆነ ደብል ነገር ብቻ ያመነ ሰው ጮሆ አሜን ይበለ። ይሄ አሁን ያነበብኩላችሁ ክፍል ምዕራፍ 21 ቁጥር 43 እግዚአብሔር ይላል አይደል ለማን ለእስራኤል ቤት ለእስራኤል ቤት ከተናገረ፣ በአንድም በሌላም ብዙዎቻችን በሰው ይሁን በራሳችን ይሁን በነቢይ ይሁን ፐርሰናሊ እግዚአብሔር የተናገረን ነገር አለ። የሰማነው ትንቢት አለ። የሰማነው የተስፋ ቃል አለ። እውነት ውሸት? እሺ፣ አለ የሚለኝ ሰው እኔ በሕይወቴ ላይ እግዚአብሔር ቁጥር ስፍር የሌላቸው የተናገረኝ የተስፋ ቃሎች አለ። ገና ያልተፈጸሙ መንገድ ላይ ያሉ እየተፈጸሙ ያሉ ይህንን፣ ማንም ከጎኔ ሳይኖር ማንም ሳያጅበኝ ማንም ሳያገኝ ለብቻዬ ቤት ዘግቼ ስጸልይ እግዚአብሔር ሰው ከሰው ጋር እንደሚያወራ መጥቶ ያወራኝ የብቻዬ ብዙ የኪዳን ብዙ የተስፋ ቃል አለ። እያንዳንዳችሁ ቤት ውስጥ እግዚአብሔር የተናገራችሁ ብዙ የተስፋ ቃል አላችሁ። ወደ ተስፋ ቃላችሁ እስክትገቡ ድረስ እስክትደርሱም ድረስ መንገድ አልጋ በአልጋ ላይሆንልህ ይችላል። እግዚአብሔር ይህንን አሁን ማለላቸው ለአባቶቻቸው የተናገረው ምናምን የሚለው ዘፍጥረት ምዕራፍ 15 እግዚአብሔር ለአባታችን ለአብርሃም ኪዳን አብርሃምና እግዚአብሔር ኪዳን ሲያደርጉ መሀላቸው ላይ እግዚአብሔር የተናገረው ፕሮሚስ ዘፍጥረት ምዕራፍ 15 ስታዩ እግዚአብሔር እና እግዚአብሔርና አብርሃም ኮቨነንት ያደረጉበት ምዕራፍ በዛ በኮቨነንት ምዕራፍ ውስጥ ገብታችሁ ክፍሉ ስታጠኑ እግዚአብሔር አንዱን አብርሃምን ለብቻው ጠራው ይላል። አንዱን አብርሃምን ለብቻው ጠራው። ለኔሽን የሚሆን ደሞ ኮቨነንት ሰጠው፣ ኪዳን ሰጠው፣ ፕሮሚስ ገባለን። ያንተ የሆነ ዘር ወደ ግብጽ ይወርዳል፣ አራት መቶ ዓመት ባሪያ ይሆናል። ከአራት መቶ ዓመት በኋላ ይላል፣ በብዙ ክብር፣ በምን በምን አይነት ክብር? በብዙ ክብር፣ ማርና ወተት ወደምታፈሷ ወደ ተስፋይቱ ምድር ምን ይላል ይገባል ይሄ ኪዳኔ ነው አለ ለማን ነው ይህን ኪዳን የገባው ለአብርሃም ነው የገባው ለአብርሃም ነው ይህን ፕሮሚስ እግዚአብሔር የገባው ይህን ፕሮሚስ እግዚአብሔር ለአብርሃም ሲገባ አብርሃም አባት የለም እናት የለም ወንድም የለም ዘመድ የለም ለብቻው ነው የገባው ለብቻው ይህን ፕሮሚስ ገባለን ይሄ ፕሮሚስ አብርሃም ኪዳኑ ተቀበለ። ይስሐቅ ቀጠለ። ከይስሐቅ ደግሞ ማን ቀጠለ? ያዕቆብ ቀጠለ። ከያዕቆብ ቀጥሎ ደግሞ አሥራ ሁለቱ ነገር ገቡ ወደ ግብጽ ይላል። ይህ አሥራ ሁለቱ ነገድ ውስጥ አንዱ የሆነው በኢያሱ አፍ እግዚአብሔር በኢያሱ አፍ በሙሴ እጅ አወጣ። በኢያሱ አፍ ቃሉ ምን አደረገ? ፈጸመ ይላል። እግዚአብሔር ቃላው አምላክ አይደለም፣ ቃሉን የሚፈጽም አምላክ፣ ታማኝ አምላክ፣ ሚዋሻ አምላክ አይደለም። የማለላቸውን የተናገራቸውን የገባላቸው። አንተ አንዳንድ ሰው እግዚአብሔርን እንደ ሰው ያያው አንተ፣ በደከምክ ሰዓት ጥሎህ የሚሄድ በበረታ ሰዓት ከአንተ ጋር የሚሆን ይመስላል። ኖ ኖ ኖ ኖ። በወረርክም ሰዓት ከአንተ ጋር ነው፣ በወጣም ሰዓት እግዚአብሔር ካንተ ስጭውና፣ እግዚአብሔር ከኔ ጋር ነው በሉስ። ለዚህ ነው ኢሳይያስ 43 ላይ እግዚአብሔር ያዕቆብን መጣና እንደዚህ በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ አለ። እሳቱ ምን አይልህ ማለት አያካት። በውሃ ውስጥ ባለፍ ጊዜ አይደል ያለው፣ በወንዙ ውስጥ ባለፍ ጊዜ እኔ ወንዙ ምን አይል አያሰጥም፣ አያት። ኮወነንት ማለት ይሄ በሁለት ሰዎች መካከል የሚደረግ ስምምነት። እዚህ ቤት ውስጥ ያላችሁ ብሩክ አለ። ይሄ አንደኛው ምዕራፍ የእስራኤል ህዝብ አልጋ ባልጋ አይደለም የደረሰ ብዙ ፋይት አድርጎ ነው ይደረሰው። አይመቾም ዛሬ ይሄ ሰይጣን ማይመቾን ድምጽ ይጀላችሁን ይመጣው። እኔ ያው እግዚአብሔር ምስክሬ ነው ምላችሁ ምንም አይነት ማዕበሉስ፣ ምንም አይነት ውሽንፍሩስ፣ ምንም አይነት ጦርነቱስ አልፋቸው አልፋችሁ የመጣችሁ ስሙኝ፣ ጦርነቱ ዛሬ ይቆማል። አሜን፣ ንገረው፣ ከጎን ያለውን ሰው ጦርነቱ ዛሬ ይቆማል በለው። ሰልፉ ዛሬ ይቆማል በለው። ውጊያው ዛሬ ይቆማል በለው። የእግዚአብሔር ኪዳን ዛሬ ይፈጸማል። አጃኔ አልሳኔ፣ እኔ ለአንድ ሰው ይህን ቃል ላውጅ። እስኪ ከኔ ጋር አውጅ። አታፍሪምና በሎሴ አትፈሪ ይበሏዋል። አትዋረጅምና አትደንግጭ ይበያል። የሆነ ሰው ዛሬ በጠላቱ ፊትለፊት ለፊት በዘይት ይቀባል። ጌታ ኢየሱስ ምስክር ነው የምላችሁ። የሰው እጅ የሌለ በር ይከፈትላችኋል። እጅ ዘርግተ አሜ ብለው ውሰድስ ጠላት እያየ በሉስ። የተነገረኝን የተስፋዬን ቃል በዚህ ለሳምንት እረከባለሁ። የሆነ ሰው ከጠላት እጅ ነገሩ ተነጥቆ፣ ያንቺ ነው እማዬ፣ ዝም ብለሽ ተገበይ። እስቲ እረከባለሁ በላይ ኦፎል። እዚህ ቤት ውስጥ ያላችሁ በምንም አይነት ጥራውረዱስ። በምንም አይነት ፈተና ውስጥ በምንም አይነት ጦርነት ውስጥ፣ በምንም አይነት መከራ፣ በምንም አይነት ችግር ውስጥ እለፉ። እግዚአብሔር ወዳላችሁ ጥግ መድረሳችሁ ግድ ነው። ንገሪያት እናት፣ እግዚአብሔር ወዳለች ጥግ መድረስሽ ግድ ነው በያት። ተፈርዶብሻል በሏት። ለመድረስ ምን ተብሎብሻል? ተፈርዶብሻል። ልትንገዳገድ ትችያለሽ። ልትወዛ ልትወዛወዥም ትችያለሽ ብዙ ውጣ ውረዱስ ልታልፍ ትችያለሽ። ብቻ ያለሽ ነገር ካለ እዛ ጋር ትደርሽ ያለሽ እና አራት ነገሮችን ነው የሚናገረው እግዚአብሔር ይሰጣቸው ዘንድ ለአባቶቻቸው ወደ ማለላቸው ምድር ሁሉ ምን አላቸው? ምን አላች? ለእስራኤል ሰጣች። ምን ያላቸው ንገረኝ እስኪ አጠገባችሁ ያለው ሰው የማለልህን ነገር ይሰጥሃል። በቃ የማለልሽ ነገር ካለ የማለልህ ነገር ቃል በእውነት ዘፍጥረት 18 ላይ እግዚአብሔር ወደ አብርሃም ቤት መጣ ይላል አብርሃም ደጃፍ ላይ ነበር ይላል ድንኳኑ ደጃፍ ላይ ተስፋ ቆርጦ ነበር ይላል አርጅቷል አርጅታለች የሴት ወግ አቁማለች ተስፋ ቆርጣ ነው ያለችው አልሰማችሁኝ ምን ቆርጣ ነው ያለችው ተስፋ ቆርጣ ነው ቀና ብላችሁ ተስፋ ቆርጣ ነው ያለችው ሳራ የሴት ወግ አቁማለች ሙት የሆነ ነገር ነው ይዛዬ ያለችው መጣ እግዚአብሔር ወደ ሰዶም እያለፈ መጣ። ገባ ሰማይ ቤት ተቀመጠ ከረመ። አብርሃም አበላቸው አጠጣቸው እግራቸውን አጠበ። ሊወጡ ሲሉ ይላል መጽሐፍ ሲናገር አብርሃም ሳራን ጥራት አለ። ሳራ በስተ ድንኳን ያለችው እግዚአብሔር ሚምል ነገር ሲያጣ በራሱ ማለ ይላል። እግዚአብሔር ሚምልለውን ነገር አጣ። በምን ልማልለት? በምን ሚየ ኪዳን ልግባለት? በምን ሚየት ተስፋ ቃል ሰጥቼሉ ሚምልለትን ነገር ሲያጣ ራሱ እግዚአብሔር ይላል በራሱ ምን አደለት ይላል። ማለለት፣ የሚመጣው አመት ሳራ ወንድ ልጅ ትወልዳለች፣ ስሙንም ይስሐቅ ትላለች። እሱን ያየ ሁሉ ምን ይላል? ይስቃል። ዛሬ ለሆነ ሰው ግንባሩ ላይ የሆነ ቃል መጥቶ ሲለጠፋል፣ ጌታ ምስክሬ ነው። የሆነ ሰው ከዚህ ቤት የተስፋውን ቃል ተረክቦ ይወጣል። እስቲ አንድ ሰው እግዚአብሔር ያለውን ያደርጋል በለኝ ከዛ አንደኛ ማለ የማለውን ነገር ምን አደረገ ይላል። ለእስራኤል ቤት ሰጠ ይላል። የማለውን ነገር ሰጠ ይላል። ሁለተኛ ወረሷት ይላል። ሰጠ ወረሷት ይላል። አጠገባችሁ ያለውን ሰው የተናገረህን ትወርስ አለ በሉት። ሶስተኛ ተቀመጡባት ይላል። ምሎ ብቻ አይደለም፣ እግዚአብሔር ይሄደው ሰጥቶ ብቻ አይደለም፣ ይሄደው አስቀምጧቸው ሄደ። ለአባቶቻቸው የማልላቸው ካለ በኋላ ምን ይላል? በዙሪያቸው ካለው ጠላቶች ደስ የሚለኝ ቃል ይሄን አቤት፣ አቤት፣ አቤት ዛሬው ከኑሮ ውጣ ውረድ፣ ከሴጣን ውጣ ውረድ፣ ከኃጢአት ውጣ ውረድ፣ ከበሽታ ውጣ ውረድ፣ ከሴጣን ከሴጣን ውጣ ውረድ። እስቲ ሶስት ጊዜ አርፋለ በይ አን ሁለት እ ከኔ ጋር ጮኮላ። ጠላቴ ሆይ ስማ፣ እግዚአብሔር ያሳርፋል። አሜን። ምን አሉ? ከጠላቶቻቸው አሳርፋቸው። ለካ አሳርፋቸው፣ ምን ስም ማለት ነው? ከምንድን ያሳርፋቸው? ከሚዋጓቸው እረፍት ከነሷቸው አቤት አቤት አቤት ይሄው ስሙኝ። 44 ጊዜ የጨቀጨቀሽ 44 ጊዜ እየተከተለ ያጠቃሽ ያደከመሽ ከእሱ መንፈስ ዛሬ ታርፊያለሽ። እየደወለ አታመጩም እንደ ብሩን አታመጩም እንደ አይ፣ አና ይዋላ በስልክ በአካል ያስጨነቀሽ አንገቱ ይሰበራል። እስኪ ከጎናችሁ ያለውን ሰው አሳረፋቸው በሉስ ሙሴን እግዚአብሔር ሰላሳ ሶስተኛው ምዕራፍ ዘጸአት ላይ እንዲህ አለ። ከፊትህ ይሄዳሉ አለ አሳርፍሃለሁ አለ። እስኪ ከጎናቸው ያለውን ሰው እግዚአብሔር ያሳርፍሃል። በአምስተኛው ከጠላቶቻቸው ይቋቋማቸው ዘንድ ማንም አልቻለም? የሆነ ምዕራፍ ውስጥ ዛሬ ትገብታችሁ ነው የምትወጡት። አንዳንድ ሰው እግዚአብሔር ሲናገረው ቀልድ ይመስለዋል ትሻግል ታልፋለህ ሲባል የሆነ ተረት ተረት የሚመስለው፣ ዘል ወንድም አለም። እዚህ የምናመልከው እግዚአብሔር ተረት ተረት አይደለም። ዛሬ ለአንድ ሰው አዋጅ ይገለበጣል። እጃችሁ ከፍ አድርጉና ይገለበጣል በሉ። ጠላቴ ሆይ ስማ፣ እግዚአብሔር ያለኝን እረከባለሁ። አሜን። ተቀምጡ። ማን ነው እግዚአብሔር ያለኝን እረከባለሁ የሚል ሰው? ከጎናችሁ ያለውን ሰው ትርከብ። ያለሽ ስምዖን በመንፈስ ቅዱስ እንደማይሞት ከተረዳ በኋላ በተስፋ የዓለም ቤዛና መሲሑን ኢየሱስን እ ምን አለ ይላል። እንደማይሞት በመንፈስ ተረዳ ይልና በመንፈስ ሰነርቶ ወደ መቅደስ ወጣ ይላል። የተስፋውን ቃል ኢየሱስን ምን አደረገ? አየሁ፣ አቀፈው ይላል። አየው አቀፈው፣ ተረከበና አየ ከእናቱ ማርያም እጅ ተቀበለ። ተቀብሎ እግዚአብሔርን አመሰገነ ይላል፣ በሰው ሁሉ ፊት ምን ያልኮም ማዳን፣ ያዘጋጀው ማዳን ባህረ አይቷልና አሁን በሰላም አሰናብ። ይሄው ስምኝ፣ ያ 44 በሽታ አለ ከተባልሽ እመኝኝ፣ ሳታያት አትሞችም። እስኪ አጠገባችሁ ያለውን ሰው ተረክቤ ነው መሄዶ ዛሬ ባል በአስራ ሶስት ቀን ውስጥ የሚፈጸም ትንቢት ልነግራችሁ፣ አሜሪካውን ካናዳውን ጭሬውን ዴትም አላቅልህም። አንድ ትንቢት ልንገርህ፣ በጌታ ኢየሱስም ያንተ የሆነ ሁሉ ነገር ላይ ፊዛው በረከት፣ የስራ በር፣ የልጅ በር፣ የጤንነት በር በኢየሱስም ትረከባል። እሺ፣ ብድግ በሉና እረከባለሁ በለ። የመጨረሻ ተቀመጡ አጨብጭቡና፣ ዛሬም ማለዳ በዚህ ቦታ ላይ የመጣችሁ የአባቴ ብሩካኖች፣ ከሰይጣን እጅ ከክፉ ምናምን ርስትህን ጤናህን ስራ በርህን መኪናህን ቤትህን፣ እሲ ከኔ ጋር ተረክብ። እፈስ እፈስ የመጨረሻ